በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ የሆናቸው እንደምንከረማቸው እንደምንሰነበታቸው በቸርነቱ የጠበቀን የዕድሜ ደህል አደረገን። የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የኛ ጌታ ለእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ይህን ቀን ይህን ሰዓት ለይቶ አሁንም ያደለን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይህ ቃል የሚሰማችው አሁን የሚሰማችው በኋላም እግዚአብሔር ወዶና ፈቅዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ እቺ ያቺ የሰናፍጭ ቅንጣት የተሰኘችው መርሃ ግብራችን ነች። አጭር ደቂቃ ያህል እንደ ሰናፍጭ ቅንጣት፣ ሰናፍጭ ቅንጣት ካወቃችሁ በጣም ጥቂት፣ በእጅ እንኳን መጨበጥ የማት ይቻል ግን ተዘርታ ትበቅላለች። ከበቀለች በኋላ ግን ብዙ ፍሬን ታፈራለች። በጣም ታድጋለች። ትልቅ ዛፍ ትሆናለች። ዛፍ ከሆነች በኋላ አእዋፋትን ጭምር ታስጠልላለች ይላልና የእግዚአብሔር ቃል። እሷ መርሃ ግብር ነች። እግዚአብሔር ቢረዳን ዛሬ የምንነጋገርበት ርዕሳችን ከንቱ አምልኮ በሚል ይሆናል። በደንብ አድርጋችሁ ስሙ። ምንድን ነው ያልኩት? ከንቱ አምልኮ ወንድሞቼ እግዚአብሔር የሚወደው አምልኮ አለ። እግዚአብሔር ደስ የሚሰኝበት አምልኮ አለ። እዛ ያህል ደግሞ እግዚአብሔር የማይወደው እግዚአብሔር ደስ የማይሰኝበት አምልኮ አለ። ሰዎች ዝም ብለው የሚደክሙበት በጣም የሚደክሙበት ጥቅም ግን የሌለው አምልኮት አለ። ለዚህ ነው የዛሬውን ከንቱ አምልኮት እሱን እንድንለይ ያህል ነው። እንግዲህ ቅድም እንዳልኳችሁ ሁለት አይነት አምልኮት አለ። አንደኛው እግዚአብሔር የሚወደው እግዚአብሔር የሚቀበለው፣ ደስ የሚሰኝበት እና ዛ የአምልኮት ምላሽ የሚገኝበት አለ። አንደኛው ደግሞ እግዚአብሔር የማይወዱ ሰዎች እግዚአብሔርን ያገኙ እየመሰላቸው በጣም የሚደክሙበት ግን እግዚአብሔር በቦታው የሌለበት አይነት ደግሞ አምልኮት አለ። ለዚህ ነው እንግዲህ ዛሬውን ትምህርታችን በአምልኮት ዙሪያ በተለይ ደግሞ ከንቱ አምልኮት እንዳለ ለማሳሰብ ያህል ነው። በነገራችን ላይ አምልኮት ስንል ምን ማለታችን ነው? አምልኮት ማለት አምልኮት በጣም ትልቅ ነገር ነው። ብዙ ነገሮችን በውስጡ ይይዛል። በአጠቃላይ ስንመለከተው አምልኮት ማለት ለፈጣሪ ለአምላካችን የሚሰጥ አገልግሎት፣ ጸሎት፣ ውዳሴ፣ መስዋዕት፣ መልካም ስራ፣ እግዚአብሔርን መፍራት፣ ከሁሉ በለጠ እግዚአብሔርን በፍጹም ልብ በፍጹም ኃይል መውደድ፣ ይህ አምልኮት ነው። አምልኮት በጣም ትልቅ ነገር ነው። በብዙም ብዙ ነገሮችን ይይዛል። አንዱ ጸሎት ነው። አንዱ ምስጋና ነው። ብዙ ነገሮችን ይይዛል። እና በአጠቃላይ ግን ለእግዚአብሔር ለአምላካችን በቃልና በተግባር የሚቀርብ አገልግሎት አምልኮት ይባላል። ያችው ስለዚህ በቃልና በተግባር መገዛት ለእግዚአብሔር ለፈጣሪ መገዛት አምልኮትን ያመለክታል። ከእግዚአብሔር ጋር ያለን ዝምድና ያለን ቁርኝነት ይሄ አምልኮት ይባላል፣ አምልኮት ይባላል። በአጠቃላይ ከእግዚአብሔር ከፈጣሪያችን ጋር ያለን ግንኙነት ማለት ነው። ስለዚህ በተለይ ለእግዚአብሔር መገዛት፣ እግዚአብሔርን ማመስገን፣ እግዚአብሔርን በጸሎት መቅረብ፣ ለእግዚአብሔር የሚገባውን አመ መባ ማቅረብ፣ ስጦታ ማቅረብ፣ ይሄ ሁሉ አምልኮት ይባላል። በአጭሩ ግን አምልኮት ስንል በቃል ወይም በእምነት ወይም በተግባር ለእግዚአብሔር የሚቀርብ ነገር አምልኮት ይባላል። በቃል ሊሆን ይችላል፣ በእምነት ሊሆን ይችላል፣ በተግባር ሊሆን ይችላል፣ አምልኮት ይባላል። ስለዚህ በአጠቃላይ ግን አምልኮት ብለን ስናወራ በሰዎችና በፈጣሪ መካከል የተገዢና የገዢ ግንኙነት፣ የአምላክና የኛ ደግሞ የፍጡሮቹ ግንኙነት አምልኮት ይባላል። እንግዲህ ቅድም እንዳልኳችሁ የዛሬው ርዕሳችን ክንቱ አምልኮ አለ። በተለይ እግዚአብሔርን እናመልካለን እያለ ዝም ብለን የምንደክምበት እግዚአብሔር የማይሰማው አምልኮት አለ፣ የማይቀበለዋል። እሱን እንድንለይ ነው። ትኩረቴ ከንቱ አምልኮት ላይ ነው። እና ሁለት አይነት አምልኮት አለ ብያቸዋለሁ። አንደኛው እግዚአብሔር የሚወደው አምልኮት አለ። ሁለተኛው እግዚአብሔር የማይወደው፣ እግዚአብሔር የማይቀበለው አምልኮት አለ። በአጠቃላይ ግን እውነተኛ አምልኮት ምንድን ነው ብለን ብንል እውነተኛ አምልኮት እግዚአብሔርን በፍጹም ኃይል ወንድሞች፣ በፍጹም ነብስ እግዚአብሔርን መውደድ ወንድምን እንደራስ መውደድ፣ የትልቁ አምልኮት እውነተኛ አምልኮት እንደዚህ ይላል። እግዚአብሔርን በሁለንተናችን እግዚአብሔርን በሁለንተናችን መውደድ እውነተኛ አምልኮት። ስለዚህ አምልኮት ስንል ለእግዚአብሔር ያለን ፍቅር ማለት ነው። ራሱ መድኃኒታችን ኢየሱስ ክርስቶስ ስለዚህ ጉዳይ ተጠይቆ ነበር። ከትእዛዛት ሁሉ የምትበልጠው አይቷለች፣ ዋናዋ እንድናመልከው እግዚአብሔር ዋናዋ ምንድን ነው ትልቋ ትእዛዝ ምንድን ነች ተብሎ ተጠየቀ። በዛን ጊዜ ምንድን ነው የመለሰው መድኃኒታችን ኢየሱስ ክርስቶስ? እንደዚህ ነው ያለው በማርቆስ 12 ላይ አንድ ሰው ቀርቦ ከፈሪሳውያን ከጻፍት አንዱ ቀረበና ትልቋ ትእዛዝ የቷነች ብሎ ጠይቁ። በዛን ጊዜ መድኃኒ ያለም ክርስቶስ የነገረው ምንድን ነው እግዚአብሔር አምላክ በፍጹም ልብህ በፍጹም ነፍስህ፣ በፍጹም ሃሳብህ፣ በፍጹም ሀይልህ ውደድ፣ ጎረቤት ወንድምን እንደ ራስ ውደድ የምትለዋል ምንድን አምልኮት ማለት የነዋል። ስለዚህ አምልኮት ምንድን ነው ብለን ብንል ለእግዚአብሔር ያለን ፍቅር ማለት ነው። ለእግዚአብሔር ለአምላካችን፣ ለእግዚአብሔር በሁለንተናችን ያለን ፍቅር አምልኮ ወይም እውነተኛ አምልኮት ይባላል። በተቃራኒው ሌላ ነገር ለአንሳ ከንቱ አምልኮትስ ከንቱ አምልኮት ምን መሰላችሁ? ትርፉ ድካም ብቻ የሆነ ሰዎች እግዚአብሔርን የሚያመልኩ የሚመስላቸው ነገር ግን እግዚአብሔር የማይቀበለው አምልኮት ነው። አስተውሳላችሁ በኤልያስ ዘመን የነበሩት እነዛ ካህናት አራት መቶ ካህናት ጣሚ ደከሙ ቀኑን ሙሉ ይላል። ስለዚህ እንዲህ አይነቱ አምልኮ ትርፉ ድካም ብቻ የሆነ እነሱ እኮ ካህናት ናቸው፣ እና ግን እያመለኩም ይመሰላቸው። አሁንም በእኛ ዘመን በቤተ ክርስቲያን ይሄ ህይወት አለ። ስለዚህ ከንቱ አምልኮት ምንድን ነው ብላችሁ ብትሉ ትርፉ ድካም ብቻ የሆነ መጨረሻው ጥፋት የሆነ በምድርም በሰማይ ምንም በረከት የሌለው የዘላለምን ህይወት የሚያሳጣ መጨረሻው ጥፋት መጨረሻው ቅጣት የሆነ አምልኮት ነው። እንዲህ አይነቱ አምልኮት ምን ይባላል? ከንቱ አምልኮት። ለምሳሌ ከንቱ አምልኮት ጣዖትን ማምለክ። ሰዎች ብዙ ጊዜ ጣዖት አይገባቸውም። ጣዖት ማለት በነገራችን ላይ ከእግዚአብሔር የበለጠ የምንወደው ማናቸውም ነገር ጣዖት እግዚአብሔር የበለጠ ልጃችን፣ ሚስታችን፣ ገንዘባችን፣ ሰው፣ ፍጡር ኤኒቲንግ ከእግዚአብሔር የበለጠ የምንወደው ነገር ካለ ወንድሞቼ፣ ጣዖት ይሄ፣ ከንቱ አምልኮት ያቸው ወይም ጣዖት ማለት በነገራችን ላይ የውሸት አምላክ ማለት ነው። አምላክ አይደለም፣ ሰዎች ግን አምላክ ነው ብለው የሚያመልኩት እና ከእግዚአብሔር በላይ የሚወዱት ነገር ጣዖት ይባላል። ራሱ አንድ እዚህ ጋር ማንሳትን ፈልገው ራሱ በትክክለኛው ሃይማኖት ውስጥ ሰዎች ሆነው በትክክለኛው በሃይማኖት ውስጥ ሆነው ወንድሞቼ ሃይማኖትን አምልኮታቸው ከንቱ የሆነ ሰዎች አሉ። ለምን እንደ እግዚአብሔር ፈቃድ አይደለም የሚያመልኩት፣ እንደ እግዚአብሔር ሀሳብ አይደለም የሚያመልኩት። ስለዚህ ለምሳሌ ለምሳሌ ሰዎች በኃጢአት እየኖሩ እግዚአብሔር በኃጢአት ውስጥ ነው። በኃጢአት አንዴ ወድቆ መነሳት ንስሐ መግባት ግን ሁልጊዜ ኢንቴንሽናል ፐርፐስፉል ወሩ በኃጢአት እየኖሩ እግዚአብሔር እናመልካለን። ከንቱ አምልኮት። ልባቸውን እያሳቱ እንደፈለጉ እንደፈለጉ የፈለጉትን እየተናገሩ የፈለጉትን ነገር እያደረጉ እግዚአብሔር እናመልካለን። ሁሉ ሁሉ ቤተክርስቲያን፣ ይሄ ከንቱ አምልኮት። ስለዚህ ለምሳሌ ሰዎችን እየገደሉ ሰው ነፍስ፣ ሰዎችን እየገደሉ ግን እኛ ክርስቲያኖች ስ ከንቱ አምልኮት። ስለዚህ በኃጢአት ሕይወት እየኖሩ እግዚአብሔርን አመልካለሁ ማለት ከንቱ አምልኮት ነው። ወንድሞች ስለዚህ ከንቱ አምልኮት አለ። እግዚአብሔር ቃል ስለ ከንቱ አምልኮት ምን ይላል? ራሱ ኢየሱስ ክርስቶስ ምን ብሎ አስተማረ ብላችሁ ብትሉ በዚህ በማቴዎስ ወንጌል ምዕራፍ 15 ከቁጥር 7 ጀምሮ እንደዚህ ይላል፣ ይህ ሕዝብ በከንቱ ያመልከኛል። ራሱ አለ እኮ በከንቱ ያመልከኛል ልቡ ከኔ ጋር አይደለም። ይሄ ህዝብ ውሸተኛ ነው። ይህ ህዝብ በከንፈሩ ያመርከኛል፣ በአፉ ያመርከኛል። ልቡ ከኔ ጋር አይደለም። ልቡ ከኔ በጣም የራቀ ነው። የሰውም ስርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል። አዎ ክርስቲያኖች ነን ይላሉ። የሚያስተምሩት የሚያደርጉት የሰውን ስርዓት ነው። የእግዚአብሔርን ስርዓት አይደለም። የእግዚአብሔርን አምልኮት አይደለም። ስለዚህ እንዲህ አይነት ሰዎች አሉ ብሎ ይላል። ስለዚህ እግዚአብሔር ምን ይላል? ይህ ህዝብ ከንቱ በከንቱ ያመልኩኛል። ስለዚህ ስለ ከንቱ አምልኮት እራሱ መድኃኒዓለም ክርስቶስ ተናገ። አሁን እዚህ ጋር ማንሳት የምፈልገው እግዚአብሔር የማይወደው የክርስቲያኖች አምልኮት አለ። አዎ አለ። ድብ እናርጓለ ወንድ በእኛም አለ። አዎ አለ። በእኛ ቤተክርስቲያንም አለ። አዎ አለ። እግዚአብሔር የማይወዱ አምልኮት አለ። በቤታችን አለ። አዎ አለ። ለዚህ ነው መመርመር የሚያስፈልገው። ስለዚህ እግዚአብሔር የማይወደው የክርስቲያኖች አምልኮት አለ። ለምሳሌ ቅድም እያቸኋል በኃጢአት ውስጥ እየኖር በጥላቻ ውስጥ እየኖር የእግዚአብሔርን ቃል እየሰማ ለመኖር ሳንሞክር በዚህ ሰምተን በዚህ ይሄ ከንቱ አምልኮት ነው። ቤተክርስቲያን እንሄዳለን በዚህ እንሰማለን በዚህ ስለዚህ በጥላቻ ህይወት ውስጥ ወንድማችንን እየጠላን የምናመልኩ አምልኮት ከንቱ አምልኮት ነው። ሌላው አንደበታችንን እየሳትን ልባችንን እንደፈለገ እያሳትን አንደበታችንን ሳንገታ የምናደርገው በጭለማ የምኖረው በኃጢአት እየኖር የምናመልከው አምልኮት ወንድሞች ክንቱ አምልኮት። ይሄ እንግዲህ በማንም ለመፍረድ አለ፣ ይሄ በእኔም ጭምር ለራሴም ጭምር ነው እግዚአብሔር የሚለን። ስለዚህ እንዲህ አይነት ህይወት መውጣት ያስፈልጋል። እግዚአብሔር ደስ የሚለውን አምልኮ ልናመልክ ይገባል። እዚህ ጋር አንድ ነገር ላንሳ። በእግዚአብሔር ዘንድ የተወደደ ወይም የተመረጠ አምልኮት እንዴት አይነት አምልኮት ነው አለ። እግዚአብሔር የሚወደው አምልኮት አለ ወንድሞች፣ እግዚአብሔር የሚቀበለው አምልኮት አለ፣ የማይቀበለው አምልኮት አለ። ለዚህ ነው በጣም ጥንቃቄ ማድረግ ያለብን። አንደኛ እግዚአብሔርን እንደ አምላክነቱ አውቆ የሚገባውን ክብር ለእግዚአብሔር የሚገባውን ክብር ለሰው የሚገባውን ክብር መስጠት አለ። ስለዚህ እግዚአብሔርን እንደ እግዚአብሔርነቱ አውቀን ስናመልከው ስናመልቆ እግዚአብሔር ደስ ይለዋል። ቃሉን ሰምተን በቃሉ ለመኖር ስንሞክር ስንጣጣት እግዚአብሔር ደስ ይለዋል። ሌላው ከዚህ ዓለም ርኩሰት ከዚህ ዓለም ቁሻሻ ነገር ራሳችንን ስንጠብቅ እግዚአብሔር ደስ የሚለው አምልኮት ይሄ ብቻ አይደለም ወንድሞች። እናት አባት የሌላቸውን ልጆች ስናስብ፣ ባለቤቷ የሞተባትን ባልቴት ስናስብ፣ ይህ እግዚአብሔር የሚወደው አምልኮት ነው። እኔ ያልኩት አይደለም። አንደኛ የያዕቆብ ምዕራፍ አንድ ቁጥር ሀያ ሰባት ላይ ንጹህ የሆነ ነውርም የሌለበት እግዚአብሔር የሚወደው አምልኮ ይላል። እንደዚህ ይላል ንጹህ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይሄ ነው አንደኛ ይልና ወላጅ የሌላቸውን ልጆች፣ ባልቴቶችን በመከራቸው መጠየቅ ነው። ራስንም ከዚህ ዓለም እድፈት፣ ከዚህ ዓለም ቆሻሻ ነገር ራስን መጠበቅ ነው። ስለዚህ እንደፈለገን ራሳችንን እያሳትን በአንደበታችንም በስጋችን እያሳሰትን እናመልካለን ብንል ከንቱ አምልኮት ነው። ወንድሞች መታወቅ ያለባቸው ሰዓቴ አጭር ሰዓት ስለሆነ የሰናፍጭ ቅንጣት ላይ ትምህርቷ ትንሽዬ እኮ ነች። ስለዚህ አልቆይም፣ አስራ አምስት ደቂቃ ነች። መታወቅ ያለባቸው አንደኛ መሰረታዊ ነገር ዚጋ እንድናቅ ቃሉን በስራ ላይ ስናውለው እግዚአብሔር ደስ ይለዋል። የሰማነውን የእግዚአብሔር ቃል ለመኖር ስንጣጣ እግዚአብሔር ደስ ይለዋል። ስንወድቅ ስንነሳ። ስለዚህ ምንጊዜም የእግዚአብሔርን ቃል ለመኖር መጣጣር ቃሉን ለመስማት የቸኮል መሆን አለበት፣ ሁልጊዜ እግዚአብሔርን ቃል ለመማር በነገራችን ላይ እዛ ያህል ደግሞ ጥንቃቄ ማድረግ ይጠይቃል። በዚህ ዘመን ሀሰተኛ አስተማሪዎች፣ ሀሰተኛ ሐዋርያት፣ ሀሰተኛ ነቢያት፣ ሀሰተኛ መምህራን ሞልተዋል። ስለዚህ ቃሉን መስማት መልካም ነው፣ ማረጋገጥ ያስፈልጋል ነገር ማንም ለማንም አይቆምም። ቃሉን በስራ ላይ ማዋል ያስፈልጋል። ለምንድን ነው ቃሉን በስራ ላይ ማዋል? አንደኛ የእግዚአብሔርን ቃል በስራ ላይ ስናወለው እኛ ራሳችን እንድናለን። እኛ በስራ ላይ ስናወር ያዩ ሰዎችም ደግሞ ይድናሉ። ስለዚህ ዘውትር የእግዚአብሔርን ደስ የሚያሳይ አገልግሎት ልናገለግል ይገባል። ምን ተማርን? እዚህ ጋር አቆማለሁ። ምን ተማርን ዛሬ ከንቱ አምልኮት አለ እግዚአብሔር የማይወደው እግዚአብሔር የማይቀበለው ኢቨን በእውነተኛ ሃይማኖት ውስጥ ሆነን ከንቶ አምልኮት አለ። ስለዚህ ይህንን ለይተን እግዚአብሔር የሚወደውን አምልኮት ልናመልክ ይገባል ብለን የተማር ነው። በዚህ ውስጥ በተለይ ደግሞ እግዚአብሔር የሚወደ አምልኮት አለ፣ የማይወደው አምልኮት አለ ብለን ተማር። እግዚአብሔር የሚወደውን አምልኮት ምን እንደሆነ አየ። ምን እናደርግ ወንድሞች? በመጨረሻ ምን እናደርግ? አንደኛ እግዚአብሔር የሚወደው አምልኮት ምንድን ነው ብለን መርምረን እንወቅ፣ እንለይ፣ በሱ እንኑር። የእግዚአብሔርን ቃል ከሰማን በኋላ ደግሞ በቃሉ ለመኖር እንጣጣል። የዛን ጊዜ እግዚአብሔር ደስ ይለዋል፣ እግዚአብሔር ይከብራል፣ እኛ እንባረክበታለን። ይህንን የሚያዩ ሰዎችም ደግሞ ወደ እግዚአብሔር ይመጡበታል ማለት ነው። ስለዚህ ዛሬ የተማርነው ከንቱ አምልኮት አለ ስለዚህ መጠንቀቅ አስፈላጊ ነው በሚል ነው ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ሰላም ሁኑ ደህና ሁኑ አሜን